ተቋሙ የሚሰራውን ስራዎች የማየት እድል ማግኝቷልና ጠቅላላ ባለመልኩ ስናየው ተቋሙ በየጊዜው እየተሻሻለና እየተለወጠ ያለ አፈጻጸም ላይም ስኬታማ ውጤቶች እያስመዘገበ እነዚህ ስደትና ከስደተኛ ተመላሾች ጋር በተያያዙ ያሉ ስራዎችን ሀገራዊ ነባራዊ ተጨባጭ ሁኔታዎችን እያየ ዓለም አቀፍ ሁኔታዎችንም እያየ ስደተኞች የተሻለ ተገልጿል። እንግዲህ እንደምናየው ከአፍሪካ ሁለተኛ ትልቁን ስደተኞች የያዘች ሀገር ነች ኢትዮጵያ። ወደ አንድ ሚሊዮን የሚጠጉ ስደተኞችን ከጎረቤት ሀገራት 95 ፐርሰንቱ በደም በሃይማኖት በቋንቋ በስነ ልቦና ብዙ የምንጋራቸው ጎረቤት ሀገራት ናቸው። እነዚህ 95 ፐርሰንቱ እነዚህ አንድ ሚሊዮኖቹ አንድ ሚሊዮን ማስተናገድ ቀላል አይደለም። ይሄ እንግዲህ ቅድም እናንተም በሰፊው እንዳላችሁት ሆስት ካንትሪ መሆን ስደተኞቹም ኦፕን ዶር አድርገን መቀበላችን ብዙ አንድምታዎች አሉት። ቅድም የቋሚ ኮሚቴ አባላትም አንስተዋል። በታሪካችንም እኛ ኢትዮጵያ እንግዳ ተቀባይ በነጃሺ ጊዜም የነቢዩ መሀመድ አለይ ሰላም የእሳቸው መልእክተኞች ነጃሺ ተቀብለው አስተናገዱበት ሁኔታ ነው ያለው። ያ በአለም ዘንድም ይታወቃል። መቃብሮቻቸው አሁንም እዛው አሉ። ማስረጃም አለ ማለት ነው። እና ይሄ የኢትዮጵያን ገጽታ ከማስፋት ትልቅ ጠቀሜታ አለው። ያንን የማስቀጠል ጉዳይም ይሆናል። እና በአለም አቀፍ ደረጃም የኢትዮጵያን ገጽታ ኦፕን ዶር አርገን ስደተኞችን የመቀበል የኢትዮጵያዊ ባህላዊ እሴቶቻችን እንደሆነና የኢትዮጵያ መለያችን እንደሆነ አንዱ ነው። ሁለተኛ ዓለም አቀፍ ስምምነቶችም አሉ። ያንን ተግባራዊ ከማድረግ አንጻርም የኢትዮጵያ ፈረመቻቸው በርካታ ዓለም አቀፍ ስምምነቶች አሉ። እንግዲህ ይሄ በርካታ ጠቀሜታዎች አሉት። ይህን ጠቀሜታ አንዘረዝርም። ነገር ግን ኦን ዘ አዘር ዌይ ደግሞ ስደተኞችን ኢትዮጵያ ይህን ያህል ስትቀበል በአፍሪካ ትልቁ ሁለተኛ የስደተኞች ማዕከል ሆና በሯን ከፍታ እነዚህ ስደተኞች ስትቀበል ሊከሰቱ የሚችሉ ስጋቶችን ተቋሙ እንግዲህ በተቻለው መጠን ትግል እያደረገ ነው። ይህንን ትግሉን ማስቀጠል መቻል አለበት ነው ዋናው ቁልፍ ነገሩ አንድ ሀገሪቱ ላይ ሊፈጠሩ የሚችሉ ጫናዎች በተለይ ከመሰረተ ልማት ጋር ሊሆን ይችላል። ከተፈጥሮ ሀብት ጋር በተያያዘ የተለያዩ ጫናዎች፣ ከኢኮኖሚ ጋር በተያያዘ እኛ ኢትዮጵያ ሀገሪቷ ላይ ጫና የሚያስከትሉ ነገሮችን በተቻለ መጠን እዚህ ላይ ተቋሙ እየሰራ ነው። ያንን መስራት አለበት። በተለይ ለምሳሌ ከተፈጥሮ ሀብት ጋር ብናይ የደን ምንጣሮ ካለ አረንጓዴ አሻራዎች ላይ ችግር የሚፈጥር ከሆነ የውሃ ሀብት አጠቃቀም ላይ እነዚህ ስደተኞች ስናስተናግድ ሊፈጠሩ የሚችሉ ችግሮች ካሉ የአፈር መሸርሸር ከተፈጥሮ ሀብት ጋር ያሉትን ነገር በጥንቃቄ ማየት በተለይ በአንድ አካባቢ በዛ ያሉ ስደተኞች ሲሰፍሩ ይህንን በሚገባ ማየት ያስፈልጋል። ሁለተኛ ማህበራዊ አገልግሎቶች ላይ ጫና ሊፈጥር ይችላል። በተለይ እኛ እንደዚህ ሆስት ካንትሪ ስንሆን በትምህርት ቤት በአካባቢ ስደተኞች ባሉበት አካባቢ የኛ ኢትዮጵያውያን ዜጎቻችን የሚጠቀሟቸው ትምህርት ቤቶችና የጤና አገልግሎቶችና ሌሎች መሰል አገልግሎቶች ላይ ጤና እንትን ክፍተት እንዳይፈጥር ችግር እንዳይፈጥር ጫናውን ትምህርቱን ተደራሽ ለማድረግ ውሃ፣ ሽንት ቤት ምን ያህል ግንባታ እያደረገ እንደሆነ ባለው አቅም ከአጋርም በተገኘ ድጋፍ ተቋማቸው ምን ያህል ጥረት እያደረገ እንደሆነ አይተነ ያን አጠናክሮ ማየት ያስፈልጋል። በተለይ የእኛ ኢትዮጵያውያን ዜጎቻችን የእነሱ እንዳይነካ እነሱ ላይ ጫና እንዳይፈጥር ከፍተኛ ጥንቃቄ ማድረግ ያስፈልጋል። ስለዚህ አንዱ ይሄ ነው። ሌላው በስደተኞች ሆስት ሲሆኑ ደግሞ በስደተኞችና በሆስት ካንትሪ በእኛ በዜጎቻችን መካከል አለመግባባቶችና ግጭቶችም እንዳይፈጠሩ ከፍተኛ ጥንቃቄ ማድረግ ሌላኛው የጸጥታና ደህንነት ስጋቶችን ከዚህ ጋር በተያያዘ ይህን ሁሉ በራችንን ከፍተን ስናስተናግድ ሾልኮ የሚገባ አለ። ትክክለኛ ስደተኛ ተፈናቅሎ የሚመጣ አለ። ቅድም ክብርት ማንስተሻል ሌሎች የተቋሙ አመራሮቹ ማንስታቸዋል። እኛ አንዱ ትልቁ ኢትዮጵያ እንደ ኢትዮጵያ እኛም እንደ ተወካይም ስጋታችን የጸጥታና ደህንነት በተለይ ጦር ውስጥ ተሳትፎ ያላቸው፣ ደህንነት ውስጥ ተሳትፎ ያላቸው ሾልኮ እንዳይገቡ በስደተኛ ስም ከፍተኛ ጥንቃቄ ማድረግ ያስፈልጋል። ይህ በእናንተ ተቋም ብቻ ሳይሆን ከጸጥታና ደህንነት ተቋማት ከሚመለከታቸው ሌሎች የፌዴራል ፖሊስና ሌሎች ጋር ከኢሚግሬሽን ጋር በጋላ በመስራት የኢትዮጵያ እንደዚህ ከመደበኛው ስደተኛ ጋር ተቀላቅሎ ሊገቡ የሚችሉትን የጸጥታ ስጋት ያለባቸውን ኦልሬዲ እየሰራችሁበት ነው። ያንን ደግሞ አጠናክሮ መቀጠል ይፈልጋል። በስርዓት በሲስተም በመዘርጋት ማለት ነው። ይሄ የጸጥታ ያለውን የጦር መሳሪያና ህገወጥ ሰው ዝውውር ላይ የሚሳተፉ ሊኖሩ ይችላሉ። ያንን በድንበር አካባቢ ላይ ያለውን ጥንቃቄ ማየት ይፈልጋል። ሌላው ከዚህ ጋር ተያይዞ የጤና ስጋትም ሊመጣ ይችላል። ወረርሽኞች ሊኖሩ ይችላሉ። እነዚህ የጤና ስጋቶችን ደግሞ በሚገባ ከጤና ሚኒስቴር ጋር በመሆን ሌሎች አጋድ ድርጅቶች ጋር በመሆን የጤና ስጋት ሊሆኑ የሚችሉ ወረርሽኞች ኢትዮጵያ ውስጥ የሌሉ አዳዲስ በሽታዎች እንዳይገቡ እዚህ ላይ ሁልጊዜም ጥንቃቄ ማድረግ ያስፈልጋል። ከፍተኛ ጥንቃቄ ይፈልጋል። ጤና አንዱ በዓለም አቀፍ ደረጃ ስጋት ነው። ከኮሮና ጋርም እናያለን እና በአንዳንድ ጎረቤት አካባቢ በስመ ስደተኛ ሊገቡ የሚችሉ የጤና ስጋቶች ለሀገራችን ደህንነት ስጋት ስለሚሆን ያንን ማየት ነው። ስለዚህ ሌላ አንዱ ትልቁ የተነሳው በተቋማቸው የሀብት በጣም ሀብት ይፈልጋል። ስደተኞቹን ሆስት አድርጎ ኦፕን ዶር ፖሊሲ አድርጎ ስደተኞችን ተቀብሎ ማስተናገድ እነሱን በራችን ከፍተን እስከተቀበልን ድረስ ለእነሱ ደግሞ አገልግሎት ማቅረብ አለብን። እነሱን ሆስት እናደረግ ደግሞ የገጠመው ትልቁ ተቋሙ ችግር የፋይናንስ ችግር ነው። ፋይናንስ በጣም ይፈልጋል ተቋሙ። ስለዚህ ይሄ ፋይናንስ ኢትዮጵያ መንግስት ላይ የኛ ሕዝባችን ላይ መንግስታችን ላይ መንግስት የሚመድበው በጀት ካለም እዛ ላይ ጫና እንዳይፈጥር አጋሮችን መጠቀም ያስፈልጋል። ዓለም አቀፍ ስምምነቶች አሉ። ኦልሬዲ እነዚህ ዓለም አቀፍ ስምምነቶችን በመጠቀም አጋር ድርጅቶችን ኦልሬዲ እየሰራችሁ ነው። ከነሱ ጋር ቅድም ክብርትን ብለሻል። ወደ ሚድል ኢስትም እያሰፋችሁ ነው። ጥሩ ነው። ያንን ሰፋ አድርጎ መሄድ በተለይ በልዩ ሁኔታ ስትራቴጂ ቀይሶ አጋሮች የሚሰጡትን ሰብአዊ ድጋፍ በምን መልኩ እየተጠቀማችሁ እንደሆነ ቅድም እንደተባለው ዘላቂ በሆነ ስንዴ ወይንም መሰረታዊ ፍጆታዎችን ማቅረብ ብቻ ሳይሆን እነዚህ ሆስት ያደረግናቸው ከአካባቢው ማህበረሰብ ጋር አብሮ ዘላቂ የሆነ ልማት ላይ እንደሚሳተፉን እንዲሳተፉ የሚያደርጉ ፕሮጀክቶች ላይ በሚገባ መስፋትና እነሱን በዚህ ላይ ማሳመንና እነዚህ ሆስት ያደረግናቸው ስደተኞች በቀጣይ ደግሞ ራሳቸውን እንዲችሉና ከእርዳታ ጠባቂነት እንዲወጡ ከተቻለ ቀደም እንደተባለው ወደ መጡበት ሀገር የመመለስ ሂደቱ እንዳለ ሆኖ ወይ ወደ ራሳቸው ሀገር እንዲመለሱ ካልሆነ ደግሞ ወደ ሌላ ሶስተኛ ሀገር እንዲሄዱ ማድረግ ማመቻቸት ከዛ ካልሆነ ደግሞ እዚሁ ኢትዮጵያ ውስጥ ባሉበት ጊዜ ዘላቂ መፍትሄ ከእርዳታ ጠባቂነት ከመንግስት ጠባቂነት እንዲወጡ የሚያስችሉ ከአጋር ድርጅቶች ጋር የጀመራችሁትን ስራ አጠናክራችሁ ቀጥሉ ነው። ኦልሬዲ ስራው እየሰራችሁ ነው። እናንተ ግን ያንን አጠናክሮ የመቀጠል ጉዳይ እና የማሳመን፣ በተለይ የችግሩን ትልቅነት ማሳየት፣ ፈንድ፣ በጀት፣ ፋይናንስ ለማግኘት ችግሩ እየደረሰ ያለውን ችግር በጣም አግዝፎ የማሳየት ስራ መስራት አለበት። ፕሮሞሽን ፕሮሞት ቅድም የተባለው ፕሮሞሽን የተባለው ከአፍሪካ ትልቁ ሁለተኛውን ትልቁ የሆነ በአፍሪካ ትልቁ ስደተኛ ኢትዮጵያ የያዘች በሯን ከፍታ የተቀበለች ሀገር በዓለም አቀፍ ሸክምን የመጋራት ህጎችና መስራቶች አሉ። እነዚህ አጋር ድርጅቶች ዩኤንኤችሲአር ጨምሮ አውሮፓ ህብረትም ጨምሮ ሌሎችም የኢትዮጵያን ሸክም ማየት መቻል አለባቸው። አጋርነታቸውን አጠናክሮ መቀጠል አለባቸው። አስፈላጊውን ስደተኞች አስፈላጊውን አገልግሎት እንዲያገኙ ከኛ ጋር ከእናንተ ተቋም ጋር መስራት አለባቸው። ስለዚህ ይሄ ነው። ሌላው እንትን ስሜትን የሚነኩ ታሪካዊ የሆኑ ቪዲዮዎች ለምሳሌ ኢሞሽናል ከኢሞሽን ጋር ነው የሚያያይዘው ስደተኞች እና እዛ ጋር ችግሩ እያስከተለ ያለውን በደል ሊያሳይ የሚችል በቪዲዮ በፕሮሞሽናል መስራትና እነሱን ማሰራጨት ማሳየት። ከእንደገና ደግሞ እነሱም ያለውን አሰራር ተጠያቂነትና ግልጽነት ያለበት አሰራር እቅዱንም በጋራ ያቀዳችሁት እንደሆነ ይሄ ጉዳቱ ደግሞ ምን ያህል የከፋ ጉዳት ሊያመጣ እንደሚችል ለእነሱ በደንብ ማስረዳት። ቁጥር ብቻ ሪፖርቲንግ ይህን ያህል አንድ ሺ ትምህርት ቤት ሰርተናል፣ ሁለት ሺ ጤና ጣቢያ ገንብተናል፣ ይህን ያህል ተማሪ አስተምናል፣ በቁጥር ሪፖርት ብቻ ሳይሆን አደጋው ሊያስከትል የሚችለው ስቶሪ ክሬት እያደረጉ በጣም የሚያሳዝን ስቶሪዎችን ኢሞሽናል ተች የሚያደርጉ ከፖለቲካ ነጻ የሆኑ ማለት ነው ማለት ነው ሰብአዊ መብት ድጋፍ እንደሚያስፈልግ የግል ታሪኮችን በማቅረብ የተመልካቹን ስሜት የሚነካ በማድረግ እነዚህ ዶኖሮች ለሀገራችን በተለይ ይሄ የፋይናንስ እጥረት ያጋጠመው ተቋሙን ለመፍታት ትልቁ ችግሩ የፋይናንስ ስለሆነ ነው ከዛ በኋላ የተቋማዊ አቅም የማስፈጸምና የሀብት አስተዳደርን በሚገባ ካስተካከለ ተቋሙ አሁኑ በቀጣይ ውጤታማ ስራም እንደሚሰራ ስደተኞቹ የሚያስፈልጋቸውን አገልግሎቶች ማህበራዊም፣ ሌሎችም አገልግሎቶች በሚገባ መስጠት እንደሚችልና የተቀበላቸውን ልክ እንደ ዜጎቹ በመቁጠር በሰብአዊነት እያስተናገደ ነው። ያንን ደግሞ ያሉ ክፍተቶችን በቀጣይ እየፈታ እኛም በበኩላችን ከህግ አንጻር መሻሻል ያለበት ነገር ካልቀድም ለተባለው እኛ ለማገዝ ሁሌም ዝግጁ ነን። አዋጆቹ የሚታረሙ ካሉ፣ ደንቦች የሚወጡ ካሉ፣ ፖሊሲዎች ላይ ምክክር ካስፈለገም እኛ ሁሌም ከጎናችሁ ነን። ቀጥሉ በርቱ ነው የምንለው። አመሰግናለሁ። የተሰጠውን ኃላፊነት በብቃት ለመወጣት ከፍተኛ ጥረት እያደረገ መሆኑ